ጤና ይስጥልኝ። ዘላለም መንግስቱ ነኝ። ሂስን መጥላት ቀድሞም ብዙዎቻችን የምናውቀው ችግራችን ቢሆንም እየቆየ እየባሰብን መጣ። በቀደም ቆንስላው በመስቀል አደባባይ ስላደረገው ስላዘጋጀ ጀማ ስብሰባ ከጻፍኩት አጭር ጽሑፍ ስር ብዙ የነቀፋ አስተያየቶች ተሰንዝረው ነበር። የጻፍኩት ማርች 11 ከአምስት ቀናት በፊት ነው። የጻፍኩት አጭር ስለሆነ ላንብበው። እንዲህ ይላል። መለኮታዊ ወይስ አሜሪካዊ? እውን መለኮታዊ ጉብኝትን ነው የተጎበኘ ነው ያልተሸቃቀጠው? ወንጌል መሰበኩ የሚመሰገን ሆኖ ሳለ ያ ግን መነገጃ መሆን ነበረበት? መለኮታዊ ጉብኝት ምንድን ነው? እውነት ኢትዮጵያ በመለኮት ተጎበኘች? እውን ኢትዮጵያ ለብቻዋ ለብቻዋ ትጎበኛለች ይህ ቃሉ ነው፣ ወይስ ምኞትና ክርስቲያናዊ ኢትዮጵኝነት? ይህንን የመለኮት ጉብኝት ርዕስ ማን ነው የቀመረው? የአሳጅ ለምን ቀመረው? ፍራንክሊን የዚህ ዝግጅት አቀናባሪ ቆንስላ የሐሰተኛ ነቢያትና የወንጌላውያን ቅይጥና የመንግሥት ክንፍ መሆኑ ቢነገረው ኖሮ ምን ይል ነበር? ወንጌልን መስበክ አደራው ስለሆነ ይሰብካል፣ ግን ምን ይል ነበር? ፖለቲከኛ ክርስቲያኖች አጋጣሚውን የዩኤስኤአይዲ እርዳታ መማፀኛ ሊያደርጉት ለምን ጣሩ? ፍራንክሊንን ማለቴ ነው። ሌላ ልመናስ ለአሜሪካ መሪ እንዲያቀርብ አማላጅ ሊያደርጉት ለምን ፈለጉ? አጋጣሚው የሃይማኖት ብሽሽቅ መሆንስ ነበረበት? ቆንስላው ያስመዘገበው ነጥብ፣ ያስገባው ጎል በወፍሳይት እንደሚሰረዝበት ቢያውቅ ምን ሊሆን እንዳልኩት ያልተሸቃቀጠው ወንጌል መሰበኩ የሚመሰገን ነው። ጠፍቶብን ነበር። የብልጽግና ወንጌልና የማኅበራዊ ወንጌል የክርስቶስን ወንጌል ብርሃን እንቅብ ሆኖ ከድኖት ነበር። ያልተበረዘው ወንጌሉ መነገሩ ንጹሕ አየር እንደ መተንፈስ ነው። ኢትዮጵያ መለኮታዊ ጉብኝትን የተጎበኘችው ከዓለም ሁሉ ጋር የእግዚአብሔር ልጅ የክርስቶስ ወንጌል በተገለጠ ጊዜ ነው። የግዛት ስነ መለኮታውያንና ሐሰተኛ ነቢያት የሚያስገምጡንን በጉም የተሰራ የውሸት ዳቦ የጠገብን ከመሰለን ተነስተን ስንቆም ነው የምናውቀው። በየግላችን መለኮታዊ ጉብኝትን የተጎበኘ ነውም ወንጌሉ ተነግሮን ጌታ ወደ ህይወታችን በገባባት በዚያች ቅጽበት ነው። ኢትዮጵያ እንደገና ከዓለም ሁሉ ጋር ትጎበኛለች በክርስቶስ ዳግም ምጻት። ያ ግን ከፍርድ ጋር ነው። እስከዚያ ታምነን እንሰማራ፣ ተግተንም እናገልግል። ዘላለም ነኝ የሚል ነው። ይህ አጭሩ ጽሁፍ ነው። ሶስት ነገሮችን ልበል። ዛሬ ዋናው የምናገርበት ጉዳይ በመጨረሻው በሶስተኛ ነጥብ ላይ የማነሳው ይሆናል። ሶስቱ ነጥቦች አንደኛ አስተያየቶች እና አስተያየተኞቹ፣ ሁለተኛ ቆንስላው፣ ሶስተኛው የሕያሴ ምንነትና አስፈላጊነት ናቸው። ዋናው ሶስተኛው ነጥብ ነው። አንደኛው አስተያየቶችና አስተያየተኞቹ በዚያ ጽሁፍ ከቀረቡት አስተያየቶች ጥቂት ላንብብ። ሁሉንም መውቀስ አይስለችም? እረ ሼም የያዘ እረ እፈር። በሁሉ ላይ መናገር እኮ የለብህም አንተ። ካልገባህበት ምንም ነገር አትቀበልም ማለት ነው። ለመሆኑ የምታመሰግነው አንድ ነገር ኖሮህ ያውቃል ሚስተር እንከን የለሽ ትንኛ አጥሪው አይሰለችም አቃቂር ማውጣት ስንቃወም በልክ ብናደርገው ለመልካም ነገር አይነ ስውር ነው ሰውየው ችግር ነቃሽ ብቻ ነው ሁሌ መቃወም ተገቢ አይደለም መጽሐፍ ስለተቻለ ባይጻፍ ጽንፈኛ መሆን ለክርስቲያን ያልተሰጠ ነገር ነው። ሁሉ አልጥም ካለ መቅመሻ ምላስን መመርመር ነው። ሁሌ ዘለፋና ወቀሳ፣ ሁሉ ቀን በትችት ብቻ አትቅርብ። አንተን ያላካተተ ፕሮግራም የመትችት ግዴታ የለብህም። ሁሌ ራስን ጻድቅ ወይም አዋቂ ማድረግ ልጥፎቼ በግል ጥላቻ የተጠመዱ ናቸው። ሁሉን ተቃወሙ የሚል መለኮታዊ ትእዛዝ የለም። የጠላችሁን ለማስጠላት የምትሄድበት መንገድ ነውር ነው። ስላንተ እኔ ተሸማቅቄ ላልቅ ነው። ወዘተርፈ ይህ ከብዙ በጥቂቱ ነው። ይህ እንግዲህ አንድ መለኮታዊ ጉብኝት ለኢትዮጵያ ወይስ አሜሪካዊ ጉብኝት ለቆንስላው ባልኩት በጣም አጭር ጽሁፍ፣ ባነበብኩት አጭር ጽሁፍ ነው። ይህ የተደጋገመ አጻጻፍ ስለሆነ ነው በዚህ ጉዳይ ላይ መናገር ያስፈለገኝ እንጂ የተለመደ ስለሆነ መተው ይቻል ነበር። አስተያየተኞቹ አብዛኞቹ የተነሳውን ጉዳይ ፈጽሞ አልነኩትም፣ አይነኩትም። አብዛኞቹ ነው ያልኩት። ስለዚህ ጥልቀት የላቸውም። ያላቸው ያስታውቃሉ፣ ይሞግታሉ። እነዚህኛዎቹ ግን በስሜታቸው በመመራት ብቻ ነው አስተያየት የሚጽፉት እንጂ አስበውና አሰላስለው አይደለም። አንዳንዶቹ እንዲያውም መጀመሪያ አስተያየት ይጽፉና ከዚያ ነው የሚያነቡት። ሳያነቡ አስተያየት ብቻ ጽፎ ጨርሶም ሳያነቡ የሚወጡ ፣ ስዕልና ርዕስ አይተው የሚወጡ አሉ። በጣም ጥቂቶች ግን በጉዳዩ ላይ ይጽፋሉ። ሌሎቹ ጉዳዩንም የሚነሱትንም ሂሶች ይፈራሉ። አስተያየቶች ላይ ከዚህ በላይ መናገር አስፈላጊ አይመስለኝምና ይብቃ። ሁለተኛ፣ ቆንስላው ቆንስላው የኢትዮጵያ ወንጌላዊ ክርስትና ጥቁር ነጥብ ነው። ይህንን ደጋግሜ ተናግሬዋለሁ። ቆንስላው ተኩላንና በጉን አውሬንና እንስሳውን ሰብስቦ የያዘ ጉድ ነው። ይህ ብቻውን ከመጽሐፍ ቅዱስ ትዕዛዝ ውጭ መሆኑን የሚያሳይ እውነትና ምስክር ነው። ከመንግስት የተዳረገውን የፈቃድ ሰጪነት ስራ ብቻ ቢሰራ መልካም ነበር። ቆንስላው ግን እንዳለፈው ያለውን የጀማ ስብሰባ እየጠራ መንፈሳዊ እየመሰለ ይገኛል። መንፈሳዊም መጽሐፍ ቅዱሳዊም እየመሰለ ይገኛል። ቆንስላው በኢትዮጵያ ወንጌላዊውን ክርስትና እንዳይመለስ አድርጎ የበረዘ ብቻ ሳይሆን በኢትዮጵያ ውስጥ ወንጌላዊ ክርስትና ሐሰተኞች ነቢያትና ሐሰተኞች ሐዋርያት በሆኑ ወንጀለኞች እንዲወከል ያደረገ ታሪክ የማይረሳውን ጠባሳ የፈጠረ ክስተት ነው። ትችትንና ሕያሴን የሚቃወሙት ብዙዎቹ ከላይ የጠቀስኳቸውን የጻፉት ብዙዎቹ ቆንስላ ውስጥ ያሉንና የሐሰተኛ ነቢያትና ሐሰተኛ ሐዋርያቱ ተከታዮች ናቸውና ስለምን ተነኩ የሚል ቁጭትና ቁጣ ነው የጻፉት። እና ከዚያ ሌላ መጽሐፍም አይችሉም። ያንን መጽሐፍ ግዴታቸው ነው። ሌሎቹ የሃይማኖት ማህበራት ሁሉን አቃፊ የሆነ የኤኩሜኒካል ማህበራት ሰዎች ስለሆኑ እነዚህም ማንም ምንም መባል የለበትም፣ የሚል ዝንበል የሚል እሳቤ የያዙና ከዚያ በመነሳት የጻፉ ናቸው። በቆንስላው በራሱ የታቀፉትም አሳቾች ማንም ምንም እንዲላቸው አይፈልጉም ብቻ ሳይሆን የቆንስላው አባል የሆኑበት ዋናው ምክንያት እንደ ጤናማ ወንጌላዊ የመሆን እድላቸውን ስለሚያሰፋላቸው ነው። ስለ ቆንስላው የጻፍኩበትን ጥቁር ነጥብ የተሰኘ የመቶ ሰላሳ ምናምን ገጽ መጽሐፍ አካፍያለሁ። ይህ መጽሐፍ ቆንስላው ከተጸነሰበት አራት መቶዎቹ ሰዎች በቤተ መንግስት በተጠሩበት ቀን በዚያች ቀን ከዚያች ቀን ጀምሮ እስከ ማርች 2024 አምና በዚህ ጊዜ ማለት ነው ድረስ ስለ ቆንስላው የጻፍኳቸው ነጥቦች ስብስብ ነው። ጥቁር ነጥብ መጽሐፍ በቴሌግራም ገጽ ይገኛል። የሚሸጥ አይደለም። አወርዳችሁ ተመልከቱት፣ የራሳችሁ ያድርጉት። የታሪካችን ጥቁር ነጥብ ነው። ቆንስላው። ሶስተኛውና ዋናው ዛሬ የማካፍለው ስለ ሕያሴ ምንነትና አስፈላጊነት ነው። ሕያሴ ወይም ክሪቲክ ሙያና ስራ ነው። በአርት፣ በፋሽን፣ በቲያትር፣ በሥነ ጽሁፍ፣ በሙዚቃ፣ በመንግስት፣ በኩባንያዎች ወዘተ በየዘርፉ የሚሰራበት ሰዎች ተሰማርተው የሚሰሩበት ሙያና የስራ መስክ ነው። የተወደደ እና የተመሰገነ ስራም ነው ሙያም ነው። ይህ ስራ ወይም ሙያ ጥልቅ አተያይና ጠንካራ የመበርበር ጥበብ ወይም በእንግሊዝኛ አናሊቲካል ስኪልስ፣ እንዲሁም እነዚህን ነገሮች የማካፈል ችሎታን ይጠይቃል። እራሱን የቻለ የሙሉ ጊዜ ስራ ወይም ሙያም ነው ክሪቲክ የቀደሙት ወንጌላውያን ሕያሴን ለምሳሌ ሕያሴ መጽሐፍ ቅዱስን ቢብሊካል ክሪቲሲዝም ፈርቀደው ባያሳዩን ኖሮ ይኸው ፈትሹኝ የሚል መጽሐፍ ቅዱስ እንዳለን አናውቅም ነበር አናውቅም ነበር። አንድ ሰው አንድ ፋብሪካ ውስጥ የጥራት ተቆጣጣሪነት ወይም ኳሊቲ ኮንትሮል መደበኛ ስራ ሆኖ እየሰራ ይኖራል። አንድ ሰው አንድ መስሪያ ቤት ውስጥ የጥራት ተቆጣጣሪ ብቻ ሆኖ ሌላ ነገር ሳይሰራ ቢኖር ችግር አለው? አቤት ያንተ ነገር፣ አሁንስ በዛ! ሁሌ እንከን እየፈለጉ መኖር አይሰለችም ይባላል? የኳሊቲ ኮንትሮል ሰራተኛ ይባላል። እንደዚያ አይባልም። እንከን መፈለግ ነዋ ስራው። ስራው እንከን መፈለግ ነዋ። ይህ ስራው ነው። አይባልም። ሕያሴ ወይም ሂስ ብዙ የተወደደ ሙያ ሆኖ ሳለ በእኛ አገር ግን እንደ አውሬ ይፈራል። መንግስት ሂስን እንደ ጥይት ይፈራዋል። ባለሥልጣኖች ትችትን እንደ ጦር ይፈሩታል። ማሰርና ከጨዋታ ውጭ ማድረግ፣ መሰወርና አድራሻ ማጥፋት በመንግስታት ሲደረግ ኖሯል ወይም በደርግ ዘመን ደርግ እንደነበረው በአደባባይ መረሸንና መደምሰስ የሂስና የትችት ምላሽ ነበር። ባህላችን ሆነ የአፍሪካ ፖለቲካ የፎረሸውና የቀነጨረው ለምን መሆኑ ይገባናል። ሂስን፣ ይስን፣ ሕያሴን፣ ትችትን አይወድም የአፍሪካ ፖለቲካ። ወደ ቤተ ክርስቲያን ስንመጣም የሚታየው ይህ ነው። ዘማሪዎች ትችት አይዋጥላቸውም። ሰባኪዎችና መጋቢዎች አይሄሱም። ሌላው ቀርቶ ልዝብ ወቀሳ እንኳ ይተናነቃቸዋል። ልዝብ ወቀሳ ተገደው ቢውጡትም እንኳ ወደ ላይ ወደ ላይ ይላቸዋል። አይነኬ፣ አይወቀሴ፣ አይተቼ አይደረሴ ናቸው። የሀገራችን ወንጌላዊ ክርስትና በተለይም ማንበብ ጠል የሆነው የጴንጤቆስጤው ማህበረሰብ ሕያሴን አጥብቆ የሚፈራና የሚጠላም ነው። አንድ ጉዳይ ሲነሳ ቱግ ብሎ ሕያሴዎችን መጨርገድ ይቀናቸዋል። ወንጌላዊው ክርስትና ሕያሴን የሚፈራና የሚጠላ መሆኑ ከቀን ወደ ቀን እየባሰበት ሄደ። በተለይም የጴንጤቆስጤው ማህበረሰብ በተለይም ማንበብ ጠል የሆነው ክፍል በትንሽ እውቀት መስከር ብቻ ሳይሆን ሁሉን አመናፋሽነትና ሁሉን አዋቂነት ተጣባው። ሁሉን አመናፋሽነት ስል ሁሉን የእግዚአብሔር ሁሉን የመንፈስ ቅዱስ ስራ አድርጎ ማየትን ማለቴ ነው። ሁሉን አዋቂነት ስልም አዋቂ መምሰልን ማለቴ ነው። የማያነብሰው እንዴት ያውቃል? እነዚህ ሁለት ነገሮች አመናፋሽነትና ሁሉን አዋቂነትን ሲጋመዱ ትልቅ ቀውስ ይፈጠራል። ስለ ሕያሴ መጀመሪያ በሰፊው የጻፍኩት ይድረስ ለዘማሪዎች የተሰኘ ሁለት የኦዲዮ ስርጭት ባሰራጨው ጊዜ ነው የዛሬ 20 ዓመት ገደማ። አሁን ከ20 ዓመታት በኋላም ጥቂትም ፈቀቅ አላለም። ከዚያ በኋላ ከ10 ዓመታት በፊት በ2004 ዓ ም ለምን እንደማሄስ የሚል ርዕስ ያለው ሰፋ ያለ መጣጥፍ አካፈልኩኝ። መጣጥፉ የሚገኝበትን ቦታ አስቀምጣለሁ። ሕያሴ ራሱን የቻለ የሙሉ ጊዜ ስራ ነው ብያለሁ። ራሱን የቻለ የሙሉ ጊዜ ስራ ሙያ ነው። ሰላሳ ሚሊየን ወንጌላውያን አማኞች ባሉበት አገር ሰላሳ የሙሉ ጊዜ ሀያሲያን ቢኖሩ ቢኖሩን ይህ በእውነቱ ትልቅ ነገር ነው አይደለም? እኛ ግን ሰላሳ የሙሉ ጊዜ ቀርቶ ሰላሳ የሽርፍራፊ ጊዜ ወይም ሰላሳ ሽርፍራፊ የሙሉ ጊዜ ሀያሲያንም የሉንም። ሀያሲያን አለመኖራቸው ሳይንስም ምንም ህያሴ የማይቀበል ማህበረሰብ ያለን መሆናችን ደግሞ የማንም መቀመጫና የእግር መረገጫ ድብዳብ ሆነን እንድንቀር ያደርገናል። ቀንጭረን እንድንቀር ያደርገናል፣ ልክ እንደ አፍሪካ ፖለቲካ። ለምን እንደምንቀነጭር ይገባናል፣ ይግባል። ታዲያ ምን ተሻለ? ምን ተሻለ? ጥያቄውን እናኝከው።